የብልጽግና ፓርቲ 2018 የመጀመሪያው ሩብ ዓመት የግምገማ መድረክ ዛሬም ቀጥሎ እየተካሄደ ነው። በመድረኩ የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋርሃን ጨምሮ የፓርቲው ዋና ጽህፈት ቤትና የክልል ኃላፊዎችም ተገኝተዋል። በተለያዩ ዘርፎች የተሰሩ ስራዎችም በግምገማ መድረኩ ቀርበዋል። አሸናፊ ሽብሩ ተጨማሪ መረጃ ሊነግረን በቀጥታ መስመራችን ላይ አግኝተነዋል። አሸናፊ እንዴት ውለካል? በምትገኝበት የፓርቲው ሁለተኛ ቀን የስብሰባ ውሎ ምን ጉዳዮች ተነሱ? አመሰግናለሁ ኃይለ ኢየሱስ በትናንትና እለት የጀመረው የብልጽግና ፓርቲ የበጀት ዓመቱ የመጀመሪያ ሩብ ዓመት አፈጻጸም ግምገማ መድረክ እየተካሄደ ነው የሚገኘው። ይህ የግምገማ መድረክ እንግዲህ በፓርቲው በተለያዩ ዘርፎች የተከወኑ ተግባራት በስፋት እየቀረቡበት የሚገኘው እንዲሁም እየተገመገሙበትና የውይይት እየተደረገበት የሚገኝ ነው። በዛሬው እለትም እንግዲህ የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህን ጨምሮ የተለያዩ ሚኒስትሮች እንዲሁም የፓርቲው ከፍተኛ የስራ ኃላፊዎች በተገኙበት ነው እየተካሄደ የሚገኘው። በዛሬ ዕለት በዋናነት በሶስት ጉዳዮች ላይ መሰረት ያደረጉ የአፈጻጸም ግምገማ ተካሂዷል። በመጀመሪያነት መሰረት ያደረገው በተለይ በስራ ድል ፈጠራ ዘርፍ እየተሰሩ ያሉ ስራዎችና የመጡ ውጤቶች በስፋት የቀረቡበት እንዲሁም ደግሞ በጉድለት የተቀመጡ ሀሳቦች በዝርዝር የቀረቡበት ነው። በስራ ድል ፈጠራው ዘርፍ በተለይ ያለን አቅም አሟጦ ከመጠቀም አንጻር እንዲሁም ደግሞ በተለይ የሀገርን አቅም በሚመጥን መልኩ

የስራ ፈጠራን በማበረታታትና የስራ እድል ከማስፋት አንጻር እየተሰሩ ያሉ ስራዎችን የስራና ክህሎት ሚኒስትር ሙፈሪያት ካሚል አቅርበዋል። በዚህ ያለፉት ሶስት ወራት ላይ እንግዲህ የዘንድሮውን የመጀመሪያው ሩብ ዓመት ለየት የሚያደርገው ከዚህ በፊት በነበረው አካሄድ ያለፉት የመጀመሪያ ሩብ ዓመት ሶስት ወራት የቅድመ ዝግጅት የዝግጅት ምዕራፍ ተብሎ ነበር ለተለምዶ የሚደረጉት። ይህንን የዝግጅት ምዕራፍ ግን አሁን ላይ በዚህ አመት የተግባር አካል ተደርጎ ሲሰራበት እንደነበርና ካለፉ አመት ካለፉት አመታት ተሞክሮዎች አንጻር ይበልጥ ደግሞ አቅምን በሚመጥን መልኩ ዝግጅት ተደርጎበት የተገባ መሆኑም ጭምር በመክፈቻ መርሃ ግብሩ ላይ የፓርቲው ምክትል ፕሬዚዳንትና የጽህፈት ቤት ኃላፊ አቶ አደም ፋራ ሲያነሱ ነበረ። እንግዲህ በተለይም በስራ ድል ፈጠራው ዘርፍ የተለያዩ አማራጮችን በመጠቀም እንዴት አድርጉ አቅምን ማጠናከር እንደሚቻል፣ ዜጎችን ተጠቃሚ ማድረግ እንደሚቻል፣ ወጣቱን ኃይል በስራ ፈጠራው ዘርፍ ውጤታማ ማድረግ እንደሚቻል ጭምር በስፋት ሲሰራበት የቆየ ነው። የስራ ድል ፈጠራው ዘርፍ እንግዲህ ባለፉት ሶስት ወራት ውጤታማነት የታየበትና ከእቅድ አንጻር ጥሩ ትግበራዎች የታዩበት ይልቁ ሊቁንስ ካለፉት ዓመት ጊዜያት አንጻር ከማነጻጸር ይልቅ አሁን ያለንን አቅም ትኩረት አድርጎ ከመስራት አንጻር ምን ምን ጉዳዮች ተሰርቶበታል የሚለው በስፋት የታየበት ነው። በአገልግሎት ዘርፉ በኢንዱስትሪ በግብርናና በማኒፋክቸሪንግ ዘርፉ ያሉትን እድሎች ከመጠቀም አንጻር የስራ ፈጣሪ ወጣቶችን ማበረታታት ወደዛ ዘርፍ እንዲሰማሩ ከማድረግ አንጻር የቴክኒክና ሙያ ተቋማትን እንዲሁም ደግሞ ሌሎች አጫጭር ስልጠናዎችን በማመቻቸትና የውጭ አገር የስራ ስምሪትን አካቶ እንዲሁም በሀገር ውስጥ የሚፈጠሩ የስራ እድሎችን ከመጠቀም አንጻር ሰፊ ስራዎች የተሰሩበት እንደሆነ በስፋት ቀርቦበታል። ከዚህ በመቀጠል ደግሞ የቀረበው በተለይ የኑሮ ውድነትን ማረጋጋትና ማቃለል ላይ የተሰሩ ስራዎችን አስመልክቶ የንግድና ቀጠናዊ ትስስር ሚኒስትር ዴታ ዶክተር አብዱል ሀኪም ሙሉ የተሰሩ ስራዎችን አቅርበዋል። በዚህ መርሃ ግብር ላይ እንግዲህ የንግዱን ዘርፍ ማሻሻል ከተቻለ እንዲሁም ደግሞ በመሀል ላይ የሚስተዋሉ መንገራገጮችን ለኑሮ ውድነት ምክንያት ይሆናሉ የተባሉ ስራዎችን፣ ሂደቶችን፣ እንቅፋቶችን በማቃለል ረገድ የተሰሩ ስራዎች ውጤታማ እንደነበሩና እነዚህም የኑሮ ውድነት ግንኙነትን ከዚህ በፊት የነበረውን የግሽበት አቅም መቀነስ የተቻለበት አሁን ደግሞ በተለይ በመንግስት በቁርጠኝነት የተያዘበት ይህንን የኑሮ ውድነት ወይም የዋጋ ግሽበት ሂደትን ወደ አንድ ዲጂት የማውረድ ጥረት ለማሳካት እየተሰራ ያለው ስራ አሁን ባለፉት ሶስት ወራት ውጤታማ እንደሆነ ጭምር ጠቅሷል። በዚህ ሂደት ውስጥ እንግዲህ ይስተዋሉ የነበሩ ህገ ወጥነቶችን መቀነስ፣ እንዲሁም በተለያዩ አካባቢዎች ላይ ይስተዋሉ የነበሩ እንደ ኬላ ዝርጋታ የመሰሉትን እነዚህን በቁርጠኝነት ለማጽዳት የተገባበት ጥረት ውጤታማ እንደሆነ ጭምር ነው በመድረኩ የተነሳው። ይህንን ደግሞ ከታ ያሰበው ግብ የማሳካት ጥረቱ የበጀት ዓመቱን ቀጣዮቹን ሶስቱን የሩብ ዓመታት ጭምር በመጠቀም ይሄንን እንደመነሻ ግን ተግባራዊ ስራዎች የተሰሩበት እንደተጠበቀ ሆኖ ቀጣይ ከበጀት አመጡ አንጻር ሲታይ ውጤታማ ስራዎች የተከነወኑበት ነው። ይህንን ከማገዝ አንጻር እንግዲህ በተለይም በከተማ ግብርና በሌማት ትሩፋት በሌሎች ዘርፎች ላይ ዜጎች እንዲሰማሩ ከማድረግ አንጻር የስራ ዕድል እንዲመቻች ከማድረግ አንጻር በተለይም ይሄንን የመደገፍ የሚቻልበት አማራጭ መፈጠሩ የኑሮ ውድነትን ከማረጋጋትና ከመቀነስ አንጻር ከማቀለል አንጻር ውጤታማ ስራዎች መምጣታቸው ጭምር ተጠቅሷል። ሌላው እንግዲህ በተለይ የኢንዱስትሪ ግብዓት አቅርቦቶችን በስፋት የተሰራበት ነው። የገበያ መሰረተ ልማቶችን ማስፋፋት ከመዲናችን አዲስ አበባ ጀምሮ ይሄ በስፋት እየተሰራበት የሚገኝ ነው። ግዙፍ የገበያ ማዕከላት እየተሰሩ ነው የሚገኙት። ቀጥታ ከአርሶ አደሩ ወደ ሸማቹ መቅረብ የሚችልበትን አማራጭ መሀል ያለውን ሰንሰለት ማጥበብ የሚቻልበት አማራጭ ላይ በስፋት የተሰራበት ጭምር መሆኑ የቀረበበት ነው። ይህ መድረክ ለዚህ ሁሉ እንግዲህ ውጤታማ ተግባር በተለይ የሁሉም ባለድርሻ አካላት መናበብ ትኩረት የሚሻ ተግባር መሆኑ ጭምር ነው በዚህ የግምገማ መርሃ ግብር ላይ የቀረበው ሌላኛው እንግዲህ በሶስተኝነት የቀረበው በሚኒስትር ማድረግ የብልጽግና ፓርቲ የፖለቲካ አቅም ግንባታ ዘርፍ ኃላፊ የሆኑት አቶ ሰማ ጥሩነህ በመድረኩ ላይ በተለይም የድህነት ቅነሳ ጋር ተያይዞ እንዲሁም ከተረጅነት የመውጣት ስራ ላይ የተሰሩ ስራዎችን በዝርዝር አቅርበዋል። ኢትዮጵያ እንግዲህ በተለይም ከተረጅነት ወደ ምርታማነት የመሻገር እንዲሁም ደግሞ ለተሟላ ሀገራዊ ክብርና ለሉዓላዊነት የመብቃት ጉዞ ላይ እንደምትገኝ ይህንን ከማሳካት አንጻር እንግዲህ በተረጅነት ላይ ያሉትን ወደ ምርታማነት የማሻገር ስራ ላይ በስፋት እየተሰራ እንደሚገኝ ከዚህ በፊት እንግዲህ አቅምን አውጥቶ ከመጠቀም አንጻር የነበረውን ክፍተት በማረም በተለያዩ አካባቢ አካባቢዎች ላይ ይሄንን በንቅናቄ መልኩ በመተግበር የማህበረሰቡን ጭምር በስፋት በማሳተፍ እየተሰራበት እንደሚገኝ አንስተዋል። ይሄ ካለፉት ከጅምሩ አንስቶ እንግዲህ ስኬታማ ጉዞ ላይ እንደሚገኝ ነገር ግን የሚኖሩ ክፍተቶችን በማረም ውጤታማ ተግባራት እየተከወኑ እንደሆነ አንስተዋል። በተለያዩ ክልሎች ላይ እየተገበረ ነው የሚገኘው። በኦሮሚያ ክልል ብናነሳ ቡሳ ጎኖፋን ጨምሮ በተለያዩ አካባቢዎች ላይ በስፋት እየተሰራበት ነው የሚገኘው። በክልሎች ላይ ይሄም ለሚስተዋሉ በተለያዩ ችግሮች ላይ ለሚስተዋሉ የተረጅነት ቁጥር እንዲጨምር የሚያደርጉ ምክንያቶችን የመቀነስ ይሄ ሲከሰ ሲከሰት ደግሞ በተለይም በተፈጥሮና በሌሎች አደጋዎች ሲከሰት ደግሞ አፋጣኝ ምላሽ ክልሎች በራሳቸው አቅም መስጠት የሚችሉበትን አቅም መፍጠር ላይ እየተሰራበት እንደሚገኝና በተለይም ያለውን አቅም ከመጠቀም አንጻር እዛው አርሶ ምርት ማከማቸት የሚቻልበትን መከዘን የሚቻልበት አማራጭ ላይ ዘላቂ ጥቅምን ከመፍጠር አንጻር እየተሰራበት እንደሆነ ጭምር አንስተዋል። ይሄ እንግዲህ ሶስቱ ዘርፎች በተለይ በአስቀድሞ በነበረው መርሃ ግብር ላይ የቀረቡ የስራ ድል ፈጠራውንም ብናነሳ የኑሮ ውድነትን ማረጋጋትና ማቃለልን ብናነሳ እንዲሁም ደግሞ በተለይ ከተረጅነት ወደ ምርታማነት የመሻገርን ጉዳይን ብናነሳ ተያዥነት ያላቸው ናቸው። የስራ አይደል የመፍጠር አቅም እያደገ ሲሄድ እንግዲህ ኑሮ ይረጋጋል። እንዲሁም ደግሞ ኑሮ ሲረጋጋና ማህበረሰብ የማብረት አቅሙ ሲጨምር ከተረጅነት የመውጣት አቅምም እንዲሁ እየዳበረ ይመጣልና እነዚህን አናቦ ከመስራት አንጻር የተለያዩ ተግባራት እየተከወኑ ነው የሚገኙት። የተስተዋሉ ጉድለቶችና ክፍተቶችን በማረም ደግሞ በቀጣይ ወደሚታሰበው የብልጽግና ጉዞ ነው የማረጋገጥ ሂደት ውስጥ የተሳካ ጉዞ እንዲኖር በስፋት እንደሚሰራ ጭምር ነው በዚህ መድረክ ላይ የቀረበው። እስካሁን ያለው መርሃ ግብር ይህንን ይመስላል። ኃይለ አሸናፊ ሽብሩ አመሰግናለሁ።